የሀረግ እናትም በሀሳብ በእልማቸው ሀረግዬ ሀረግዬ ሀረግዬ ይላሉ። ዶክተርም ደንግጦ ከእንቅልፉ ወደ አሮጊቷ ክፍል ሲሄድ በእንቅልፍ ልባቸው ነው፣ ማዘር ማዘር ምን ነው ልጄ ልጄ አሉ። ማዘር እባክዎ ይረጋጉ፣ ቅዠት ነው ቅዠት ነው፣ እሱም ይረጋጉ በቃ ብሏቸው ተመልሶ ሄደ። ሀረግም የሆነ ቦታ ላይ ኩርትምትም ብላ ታኝታለች። መንገድ ዳር ማንም ሰው እንደማያቃት ኮፍያዋን እስከ አፍንጫዋ ድረስ ትለብሳለች፣ ማንነቷ እንዳይታወቅ። ሞተረኛውም እሷን ለመፈለግ የአፋልጉኝ ወረቀት በየስልክ እንጨቱ እየዞረ ይለጥፋል። ሀረ ካለችበት ትንሽ ራቅ ብሎ ከአንደኛው ስልክ እንጨት ላይ ማስታወቂያ ወረቀቱን ለጠፈ። እሷም የሞት ሞቷን ተነስታ ስትሄድ አየችውና የሷ እንደሆነ ስላወቀች ቀደደችው። ወንድምየውም እንደዚሁ ስልክ ደውልና ፈልግልኝ፣ የገንዘቡን ችግር የለውም ያው ዶክተሩ ዶክተር ስለነገረኝ በገንዘብ አልጨነቅም። ሰብዓዊነት ይበልጣል ከገንዘብ የልቅ ጀለሶች እንዲሰማሩ አድርገላት ይለዋል። ፍለጋህን እንዳታቆም እሺ ወዳጄ ይልና ስልኩን ይዘጋል። ከዛም ፍለጋውን ቀጠለ። በየስልክ እንጨቱ መለጠፍ ጀመረ፣ ማስታወቂያውን እሷ ግን እሱ የለጠፈውን ወረቀት እኔ ራሴን ደስታና ስሜት ሳዳምጥ አንቺን አከራተትኩሽ አይደል እያለ ይለጥፋል ወረቀቱን። እህቴ ብቻ ለመጀመሪያና ለመጨረሻ ላገኝሽ፣ ከዚህ በኋላ ቀሪ ዘመኔን ሁሉ ለአንቺን የምኖረው እያለ ወረቀቱን ለጥፎ ሄደ። ህግ ቅዝቃዜ እና ብርድ ይዟ ስለነበረ የሞት ሞቷን ደምን ብላ ተነስታ የተለጠፈውን ወረቀት ቀዳ ኪሷ ውስጥ ከታ ማንም እንዳያቃት ሁና ተከናንባ ስትሄድ፣ ወንድም ወንድም፣ እቺ ልጅ ታቃታለህ? ሀይታ ታውቃለህ? ይላታል። ወንድ መስሎ አላቃትም፣ ድምጿን ቀይራ፣ ሀረግም አላቃትም እና ጥላው ትሄዳለች። እሱም በቃ ስለማያውቃት ነው ይልና ሴት መሆኗን ስላላወቀ ብቻ ትቷት ይሄዳል። እሷም ወደ መንገዷ እእሱም ወደ መንገዱ እሷ ግን እሱ እንደሆነ ስለምታቅ ያው ላለመታወቅ ስትል ነው ተሸፋፍና ጥላው ሄደች። እሱም ጠይቋት ከሄደ በኋላ እሷም መንገዷን ከሄደች በኋላ ሄዶ ሄዶ የተወሰነ መንገድ ላይ ሲደርስ ሀሰበን እሷ ራሷ ነች ብሎ ተመልሶ እየሮጠ ሲመጣ እሷ የለችም ተሰውራለች። እሱም በብስጭት ጭንቅላቱን ይዞ በጣም ተናዶ መሽከከት ጀመረ። በንዴት ራሱን መምታት ጀመረ። ማዘር፣ እርሶ ዛሬ ጠንከር ያሉ ይመስለኛል። አይ ዶክተር፣ ይሆናል ይመስላል። እኔም እንደምፈልግን ታውቃለህ ዶክተር ላንተ ስል ላንተ ስል ቁሜ መሄድ መጠንከር ነው ያለብን። ላንተ ስል ነው፣ ይሄንንም ይላሉ ማዘር። እኔ ለማንኛውም ታማሚ እንደማደርገው ነው ያደረኩት፣ የተለየ ነገር አላደረኩለትም ማዘር ይላል። አይ ዶክተር፣ ለኛ ያደረከው መስዋዕትን ማንም አላደረገም። ባስ በንብክ እያሰብከው ፈጽሞ የማይመጣ ደህንነት የምታስበው ሀሳብ እንደ ሀሳብ የማ ቢሆን አቃለሁ አላ አቃለሁ ዶክተር፣ የፈለገ የፊታችንን ፈገግታ ትፈልጋለህ የፈለገ ፊታችን አይተህ ደስተኛ ነበርክ። የእኛ ፊት ሲጠቁር ሀዘንህ ይመጣል ይጨምራል ይላሉ። አለ ሰዎች ሀይምሯቸውን መልካም ነገር ቢያስቡበት መጥፎ ነገር ከሚያስቡበት ይላል ዶክተርም ለዛ ነው ሳንተዋወቅ መንገድ ላይ የምንተላለፈው። ተምረዋል ማዘር ይላል ዶክተርም። የሀረግዬ አባት ነው ስሜንም እንድጽፍ ያደረገኝ ገርማል፣ አለ ዶክተር። ምኑ የኔ ልጅ ችን የሚመለከቱበት መንገድ አንድዬ መነጽሩን ስለገጠመልኝ እይታን ምንም አይነት ጨለማ አይጋርደኝም። የእርስዎ ሀሳብ ምኞት ምንድን ነው ማዘር? ሰዎችን መረዳት። ዋሴም ለዶክተር ደውሎ አረግን አይቻት ነበረ? ሲል ዶክተር በድንጋጤ ተነስቶ ሄደ። ሚስትም ከቤቱና፣ ይህ ሰውየማ በነዚህ ሰዎች ሳያብድ አይቀርም ያለች ሳሎን ትኮራደዳለች። ማዘርም ደንግጠው ወገባቸውን ታጥቀው ግድግዳ እየተደገፉ ወደ ሳሎን መጡ። መልካም ነገር አልጠበቃቸውም። ወደ ሳሎን ሲመጡ ልጅ የመን ሆነች? ልጅ የመን ሆና ነው? ልጅ የመን ሆነች? የሰማሽ ነገር አለ ስለምኑ? ስለ ልጅሽ ትላለች። ፈለግሽ ማወቅ ስለሚገባኝ። ግድግዳ ተደግፈው ሰምቶ ነው ዶክተር? ምን ሰምቶ ነው? የሰማሹ ነገር ካለ ብዬ እኮ ነው። ስለ ሀረግ ነው መሰለ እያወራ ወጣ። ደንግጦ ነበር። አሁ በጣም ኤርሚያስ በሆነ ባልሆነው አይበረግግም። አውቃለሁ፣ አውቃለሁ ልጅ ይላሉ ማዘር።